የታላቅ ወድ የኢትዮ ስፔር ማርኬት ቤተሰቦች አብዛኞቻችን የማናስተውለው ነገር ልብ ማለት ያለባችሁ እዚህ ጋር ሁላችሁ፣ በጣም ወሳኝ የሆነ እቃ ነው። ሁሉም እቃ መኪና ውስጥ ላይ ግን በነገራችን ላይ ሁሉም እቃ ወሳኝ፣ አንዱ አንዱን ይዞ ይሞታል። አንዱ ሲበላሽ፣ አንዱኛው ይበላሻል። ግን የዚህ ደግሞ ለየት በዚች በአንድ ሺህ ምናምን ብር በአንድ ሺህ አምስት መቶ ብር እቃ ምክንያት ብቻ የካምቢዮ ፓራው ሙሉ ካምቢዮ ዘይት እንዲያደርግዋል። አብዛኞቻችን ዘይት ቼክ ላይ እናደርግ ይችላለን። ይሄ ድርቀት ያመጣል። የመድረቅ ባህሪ አላቸው። ጎሚ ጎማ ነገር ስለሆነ የመድረቅ ባህሪ አለው እና ፍሳሽን በደንብ ቼክ እያደረጋችሁ ፍሳሽ መኖር አለመኖሩን አንደኛ ፍሳሽ አለመኖር በራሱ የዘይት ጥረት አለ ወይ የሚለውን ቼክ እንዳና ስለሚያደርግ ስለሚያረግ ጊዜ አንድ ጊዜ መኪናችንን ቼክ ማረግ ለመካኒኮች ቼክ ማስደረግ መቻል አለብን። የሚያስባል ዚጋር ምትመረከታት የምትመለከታት ሊፍተር በመባል ታወቃለች። የሞተር ክፍል ላይ ነው የሚገኘው። እነዚህ ቁጥር አላቸው። ውስጣቸው ላይ አምስት ሰላሳ ነው። ለምሳሌ ይሄኛው አምስት ስልሳ፣ አምስት ሃያ አምስት፣ አርባ እና ቁጥራቸው የሁሉ መኪኖች የተለያየ። በእርግጥ እነዚህ እቃዎች የግድ ኦርጅናል መሆን ያለባቸው እቃዎች ናቸው። የሞተር ክፍል ላይ የሚገኝ እቃ ላይ ምንም አይነት ቀልድ የለም። ምንም አይነት አለማስተዋል አለማወቅም አይቻልም። ተረድታችሁ አውቃችሁ የግድ ኦሪጅናል መሆኑን አረጋግጣችሁ የሞተር እቃ ስትገዙ በደንብ ማስተዋል አለባችሁ የሚል ምክር እሰጣለሁ። እና እኛ ኢትዮ ስፔር ማርኬቶች ደግሞ በምንሸጠው እቃ ላይ ኃላፊነት እንወስዳለን። በምንሰጠው እቃ ላይ መቶ ፐርሰንት ጥራት ያለው እቃ ነው። ኦሪጂናል እቃ የሞተር እቃ ማግኘት ትችላላችሁ ለምሳሌ እዚህ ጋር አንድ ማስተዋወቃችሁ እቃ አለ ይህ የምትመለከቱት እቃ የናፍጣ ፊልትሮ በመባል ይታወቃል እና ምንድነው ለምሳሌ ደረጃውን የጠበቀ የመኪና እቃ መለዋወጫ ከኛ ጋር የትኛውን እቃ ማግኘት እንደሚችሉ ይገነዘባሉ። በእርግጥ እዚህ ጋር በጣም ማስተዋል ያለብን ነገር ስለሆነ አያችሁት፣ እዚህ ጋር ቶዮታ ይላል፣ ቤንሶ ይላል፣ ሜዲን ጃፓን ይላል። ስለዚህ እቃ ለምሳሌ የናፍጣ ፊልትሮ ነው። ዋንች ዜድ ስሬል ፋይፌል ቱ ኤል ቱ ኤል ቲ ለብዙ መኪኖች የሚሆን የናፍጣ ፊልትሮ። ስለዚህ እያስተዋል ኦርጅናሉና ሎካሉ በደንብ እየለየ እና እነዚህ እቃዎች ለማግኘት የሳለ ብላችሁ ልደታ ኮንዶሚኒየም በላይ ተክሎ ኢትዮ ስፔር ማርኬት ያገኙናል።